ጥሩ አጋጣሚ ሰዓት እንዳሁን ፔሪድ ነው። እኔ አሳሳቡ ጋር በጣም እንትን ምለው መቆሸሽ አይደለም መጥራት በነዛ በዛ ኃይል ደም የተጻ ተጽፎ የተሰራ ሲህር ካለ እኔ እንጃ፣ እኔ ካለኝ እስካሁን ባለኝ መረጃ ያንን ሲህር መፍታት ያ ሲህሩን የሰራው ካልሆነ በስተቀር መታደስ ነው። ሲታደስ ግን ባዶ የሆነ ስፕሪቹዋል ላይን አለ። በዛ ሼጣን ይገባል። ሼጣን ተዳር ከለክላል ወይ ካልከኝ ስ ኡስታዝ አብዱልሐፊዝ በትሩ በቅድሚያ ካለህ ከተጣበበ ጊዜ ላይ አመሻሽትህ ይህን ጥያቄ ለመመለስ በመገኘትህ እያመሰገንኩኝ፣ ወደ ጥያቄው ስገባ አብዛኛው ሴቶቻችን ላይ ያለ ሀይድ ወይም በተለምዶ ፔሬድ የወር አበባ በመባል የሚታወቀው ወቅት ላይ የሚፈጠረን ለየት ያለ ህመም እና ምቾት ማጣት ዘርዘር አድገህ ብትመልስልን። ምክንያቱም ይህ የአብዛኛው የቻናላችን ተከታታዮች ችግርና ጥያቄም ስለሆነ ከነ መፍትሄው ብታብራራልን። መጀመሪያ ፔሬድ ወይም ሀይድ የሚለው ምንድን ነው? ያው አብዛኛውን በሳይንሳዊ መንገድ ነው ሰው የሚረዳው፣ በሴቶች ላይ በየወሩ በ28ኛ ቀን የሚመጣ ልጅ ሊሆን ነበረ? ሊወለድ የነበረ ልጅ ባለመወለዱ ባለመረገዝ ምክንያት የአንቁላል ፈርሶ እና ልጁን ሊቀበል የነበረው የማህፀን ግድግዳ ሲፈርስ የሚወጣ ደም ነው። ይሄ ሳይንሳዊ እይታ ነው። እንግዲህ እኔ በጣም ከሚገርመኝ ነገር ውስጥ ገና ልጅ እያለው፣ ሰባተኛ ክፍል እያለው አንድ ጥያቄ ጥይቅ ነበር አስተማሪዬን ከብቶችና እንስሳት ላይስ ባይወልዱ ይህ እንቁላል ለምንድን ነው እነሱ ላይ ፔሬድ የማናየው? ማለት ሰው እንስሳ ነው ካልን ሰውም እንስሳ ነው። ዳርዊኒዝም እንደዛ ነው የሚያስተምረን፣ እና ይሄን ነገር ለምንድን ነው እንስት ላይ ያላየነው የሚል ጥያቄ አነሳ ነበረ። በእርግጥ እንግዲህ ይሄ ጥያቄ ሁሉም በየፊናዋ የሚመልሰው ይሆናል። ነገር ግን በሰው ልጅ ላይ ያለው ሃይድ ወይም የሴቶች ፔሬድ መንፈሳዊ እይታ ስናይ ምንድን ነው እንቁላሉ ሲሰራ መንፈሱም እየተሰራ ነበረ ሴት ምድር ነው ምድራዊ ማንነትን ነው ምትወክለው እናት ያቺ ናት ምድራዊ ማንነት ስንል ደግሞ ነፍስ ማለት ነው ግራቪቴሽን ያ ከሰማይ የሚመጣ ሩህ ለዚህ ነው ባይዞይ ብዙ ጊዜ አንዳንዴ ሴቶች ጉዳይ ምናምን ጥያቄ ሲያነሱ ልጅ ለምን በአባት ስም ይጠራል የሚልም ጥያቄ እኮ አለ ለምን ነው በአባቱ የሚጠራው እኩል ከእንትን ካሉ የእንትና ለምን አይባልም እስከ ማለት የሚደርስ የፋሚኒስት ጥያቄዎች አሉ። ይሄም ከዚህ ጋር የሚያያዝ ነገር ነው ማለት ነው። ሴቷ ስታዘጋጅ የነበረው የእንቁላል ምድራዊ የልጁ ምድራዊ ማንነት ነው ወይም ነፍስ ፓርትን ነው የሚወክለው። ስለዚህ ሩሑን የሚይዘው የልጁ ሰማያዊ ማንነቱ ልጁ አባት ነው። ምንም ጥያቄ የለው። ሰዎች አንዳንድ ሸሆች ለዱኒያ ጉዳይ ከሆነ እናተ እንደ አስደርግ ለዱኒያ ጉዳይ ከሆነ በጣም ፈጣን ነው። ገንዘብ ለማግኘት ትምህርት ለምናምናምን ከሆነ ደጋግመህ እናተ እንደ አስደርግ በተለያየ መንገድ፣ አኸራ ጉዳይ ላይ ግን በጣም ደዋል ያደርግልህ የሚገባው አባት ነው የሚል ነገር ያስቀምጣሉ። አንዳንድ ሻሆች ማለት ነው። ይህ ማለት እንግዲህ እንዳጠቃላይ ምንድን ነው ሰውየው ማንነት መንፈስ ነው። የምድርን መንፈስ የያዘ ነው። አንድ እንትን ነው ይሄ ምድራዊ ስፕሪትን ሜዳውን ሲያዘጋጅ ነበረ። አካሉን ያሮ ትልቁ ሩህ ከአላህ ትዕዛዝ የሆነ ሩህ መቶ የሚገባበትን ሲያዘጋጅ ነበር እና የምድርን መንፈስ የሚሸከም ሌላም የመንፈሳዊ ዝርጋታ ነበረ፣ ሴትዮዋ ውስጥ፣ ልጅቷ ውስጥ። ስለዚህ ይህ ነገር ሬዲ ሁኖ ከሰማይ የሚመጣው ሩህ ሲጠብቅ አልመጣም፣ ይፈርሳል። በዚህ ጊዜ ሴቷ ላይ ምን ይፈጠራል ማለት ነው? አዲስ እንደገና መታደስ ነው። ፔሬድ በነገራችን ላይ መታደስ ነው፣ መቆሸሽ አይደለም። ለዚህ ነው ብዙ ጊዜ መንፈሳዊ እድገት ላይ ሴቶች በጣም ፈጣን ናቸው። ሲያድጉም ፈጣን ናቸው፣ ሲወድቁም ፈጣን ናቸው። አንዳንድ አንድ ጥያቄዎችን ማንሳት ይቻላል። ብዙ ጊዜ ጠበል ቦታ ብትሄድ ሴት ነው ይበዛው፣ ጠንቋይ ቤት ብትሄድ ሴት ነው ይበዛው፣ ሩቃ ቤት ብትሄድ ሴት ነው ይበዛው። ምንም ጥያቄ ሌለው ነገር ነው። ምንድን ነው ይሄ? መንፈሳዊ መታደስም ክፍተትም አለ በዚህ ሰዓት። ስለዚህ የሆነ ስፕሪቹዋል ላይን ክፍተት አለ። ፔሬድ ሲመጣ መከፈት ነው ለሌላ ስፒሪትን ለመቀበል ባዶ፣ ቫካንት የሆነ ነገር አለ ማለት ነው። በዚህ ጊዜ ደግሞ ቆሽሻለሁ ምናምን በሚል ትሬንድ ሴቶች ከብዙ ጊዜ ከሌሎች ኢባዳዎች እንዳያደርጉ የተከለከሉ ኢባዳዎች አሉ በምክንያት ከነዛ ውጭ ግን ዚክር ማድረግ ምናምኖች ምናምኖች ተዘናግተው እንዲ ወደ ሙዚቃ ወደ ምናምኑ የሚሄዱበት ሁኔታ ታያለህ። ስለዚህ አሁን ጠቅላለ አድርገህ ስናየው ምንድን ነው ፔሬድ ማለት የሆነ የተዘጋጀ መንፈስ የሆነ ሜዳ ተዘጋጅቶ ሊፈርስ ነው። ስለዚህ ሁለት ንቅንቅ ነው አሁን የሚገጥመው በፔሬድ ጊዜ ማለት ነው። አንድም ይሄኛውስ ልጅቷን እንድትታደስ የማይፈልግ ቡድን አለ ወይም አካል አለ። ሼጣን በለው ጅን በለው ምናምን በለው እንድትታደስና ለአዲስ የእንቁላል ፈርቲላይዜሽን እና ለሌላ ሂደት እንድትዘጋጅ የሚፈልግ ቡድን ደሞ አለ። ይሄ እንግዲህ ሀያ ስምንት ቀን ሀያ ስምንተኛው ቀን ላይ የሚመጣ ነገር ነው። ሀያ ስምንቱ ቀን አራት ሳምንታት ማለት ነው። በነገራችን ሀያ ስምንት የሚለው በጣም ትርጉም አለው አራት ሰባቶች ማለት ነው። በሰባት አባዝቶ ነው የመጣው ስለዚህ አራት በሰባቱ ዳይሜንሽን አራት ተሽከርክሯል ማለት ነው። ማለት እያንዳንዱ ቀን የራሱ የሆነ ስፒሪት ስላለው በዛ ቀን እንዲፈርስ የሚፈልጋለን ማይፈርስ ትንቅንቅ ላይ ነው ያለው። ፊዚካል ጉዳይ አይደለም ማለት ነው። በእርግጥ ፊዚካል ጉዳይ ትንሽ ኮንትሪቢሽን አለው፣ የተለያዩ ፊዚካል የምንላቸው ጉዳዮች። ስለዚህ እንዳይፈርስባትና እንዳይታደስ ቦታውን ዘግቶ መያዝ፣ አዲስ ልጅም እንዳትወልድ ማድረግ የሚፈልግ ውልደትን የሚቃወሙ የመቃብር ጅኖች ናቸው። ቤዚካሊ ሙት አሁን ህያውነት ነው ለአዲስ ሲዘጋጅ ልጅቷ ለህያውነት እያዘጋጀች ነው። ራሷም ህያው ልትሆን ስፒሪቹዋሊ ዳግም ደግሞ ወይም ሌላ ህያው የሚሆን ልጅ ልትቀበል ነው። ስለዚህ ይህን የሚቃወሙ የመቃብር ጅኖች በብዛት ከሎ ዳይሜንሽን የሚመጡ በዛር የሚመለኩት ጅኖች ይህን ቦታ በጣም ይይዙታል። በዚህ ምክንያት ያኔ መፍረስና አለመፍረስ መታደስና አለመታደስ መካከል ከባድ ትንቅልቅ ስለሚፈጠር ያ ህመም ልጅቷ ላይ ይፈጠራል ማለት ነው። ስለዚህ ያን ህመም እንዴት እንቀለብሰዋለን ወይስ እንዴት እናስታግሰዋለን ነው ጥያቄው። እንዴት ነው ይህን መቀነስ የሚቻለው ካልን አንድም በዚህ ወቅት በተለይ በተለይ በዚህ ወቅት መንፈሳዊ የሆኑ ስራዎችን በጣም ማብዛት። እነኝህ ምንድናቸው ካልክ፣ አዝካሮች ለምሳሌ ዚክር ማብዛት። ባል ያላት ሴት ከሆነች ከግንኙነት ውጭ መገናኘቱ በጣም አደጋ አለው። በሽታም ሊፈጥር የሚችልበት ሁኔታ አለ። ግን መተቃቀፍ፣ መሳሳም ዚክር እያደረጉ ስፕሪቹዋል የሆነን አክቲቪቲ ነው። በዛ ሂደት መሳሳም በራሱ ስፕሪቹዋል ነው የሚሆነው። ንያው መንፈሳዊ በመሆን ንያ ማለት ነው። እንዲህ ሲሆን የፖዘቲቭ ኢነርጂዋን መጠን ከፍ በማድረግ ፔኑን መቀነስ ይቻላል። ዚክር ስታደርግ ደግሞ በተለይ በስተንፋስ በስትንፋስ ስንል ለምሳሌ አስር አስተግፊሩላህ ትንፋሽ ወደ ውስጥ ወስዳ በአንድ ትንፋሽ አስር ማለት አምስት ነው፣ መለማመድ አንዳንድ ደግሞ አንዱን ዚክር ወደ ውስጥ አንድ ዚክር ወደ ውጭ ሌላ ለምሳሌ ወደ ውስጥ በሚገባ አየር ላይ ሁዋ በአእምሮ ነው። ሁዋ ስታስወጣ አላህ ሁ አላህ አሁን ዚክር ነው ይሄ ይሄ ምንድን ነው? አእምሮ ወደ ሌላ እንዳይሄድ ዳይቨርት እንዳያደርግ ለመያዝ ነው። ያ ብቻ ሳይሆን እያንዳንዱ የገባው አየር ኮድድ ነው፣ ዚክር ነው የገባው አየር ነው። ልክ ውሃ ላይ ቀርተህ እንደመጠጣት አየሩ ላይ የቀራህ ጠጥታል ማለት ነው። ይሄ አየር ምንድነው የሚ ብሎኬጁን ይሄ ስፒሪቹዋል ብሎክ የሚያደርገውን ሸይጣን እንዳለ ድምጥ ማጡ ነው የሚያጠፋው። በነገራችን ላይ ከመንፈሳዊ በሽታዎች ለመዳን ጥሩ አጋጣሚ ሰዓት እንዳውም ፔሪድ ነው። በዚህ ወይ ማለት ነው ራስ ላይ በመቅራት እንደዚህ ከስትንፋስ ጋር ወደ ውስጥ ፋቲሃን በአእምሮ ብቻ እየገባ እያፈረሰ ያነገር እንዲወጣ ያደርጋል። ከዚህ በተጨማሪ ግን መንፈሳዊ ያልሆኑ ነገሮች አሉ። መንፈሳዊ ያልሆኑ ነገሮች ስንል ምንድን ናቸው? አንደኛ ፌጦ መጠጣት በጣም አሪፍ ነው። በዛን ወቅት በተለይ ፌጦ አንድ የሻይ ማንኪያ ፌጦ ማታ ዘብዘፎ አድሮ ጠዋት በባዶ ሆድ መጠጣት። ይሄ በዛ መንገድ የገባ ከአሳማ ጋር የሚገና በነገራችን ላይ የአሳማ ስፕሪት ከዚህ በፊት አብራርች የዋለው የአሳማ መንፈስ የገባባቸው ሴቶች ከሼጣን ጋር ከመቃብር ጅን ጋር ተቀላቅሎ ሲገባባቸው ምንድነው የሚሆኑት? ዝሙተኛ ነው የሚሆኑት። ከእንስሳት በጣም ልቅ የሆነ ዝሙተኛ እንስሳ አሳማ ነው። ስለዚህ ያ መንፈስ እዛ እነሱ ውስጥ ካለ በዚህ ሰት ከዛ ለመጥራት ፌጦ መጠጣት በጣም አስፈላጊ ነው። ከዚያ ውጭ በዛ የሀይል ደሙን በሲድር ወይም ቁርቁራ፣ አብዛኛው ቦታ ላይ ቁርቁራ ምንድን ነው የሚል ጥያቄ ኮሜንት ላይ አለው። ቁርቁራ ያው እኔ ሌላ ስም አላውቅም። በአማርኛም በኦሮምኛም ቁርቁራ ቁርቁራ ነው። አዳማ አካባቢ አዳማ ከተማ ለምሳሌ አዳማ አካባቢ ላይ አብዛኛው ጫካ ላይ ቁርቁር አለ መስጊዶች ውስጥም ግቢ ውስጥ አያለሁ ቁርቁራ ማለት ሲድር አረብኛ ስሙ ሲድር ነው ሲድር ማለት ቁርአን ላይ የተጠቀሰ ተክል ነው እንደ ሲድረት ልሙንታሃ እንደሀ ጀነቱል ማዕዋ የሚለው የላኛው የአፐር ዳይሜንሽን ድንበር ነው ምክንያቱም ጅብሪል እዛ ጋ ነው ይቆሙ ሲድረት ልሙንታሃ ጋ ነው ይቆሙ ድንበር ነው ከጀነቱና ከዚህኛው ዳይሜንሽን ማከል ጋላክሲው መካከል ያለ ድንበር ላይ የተከለ ተክል ነው። እንዲያውም በጣም ብዙ መረጃዎችን ማምጣት እንትን ብልም፣ አንዳንዶቹ ጅብሪል በቡራቅ ሲሄድ ቡራቅን ያሰረው ሲድር ላይ ነው፣ የኛው ዛፍ ላይ ነው፣ ቡራቁን አስሮበታል የሚላል። ስለዚህ በብዙ እንትኖች ላይ ይቻለው በጣም አስቸጋሪ ካልሆነ የሲድር ተክልም መቁረጥ ክልክል ነው፣ ሀራም ነው። መትከል ደግሞ ከተክሎች ሁሉ መትከል በጣም የሚወደደው ሲድር ነው። አንዳንዶች ሲድርን ምስባህ አለ። ከሲድር ፍሬ የሚሰራ ምስባህ በሱ ምስባህ ማድረግን ለአይንናስ አያጋልጥም ሴርን ይከላከላል ብሎ ሲ ያደርጎ ያለው ፕራክቲካ ላይ ባይ። አይንናስ ደግሞ በጣም የሚያስቸግረው ሰው በጣም እንትን ካለ የሲድር ዱላ ሰርቶ ያዜ የሚልም አይቻልም። የሚሉ ሰዎችም አጋጥመውኛል። ውድም ነው። ስለዚህ በሲድር መታጠብ በዛን ሰዓት በተለይ ሁሌም በጣም አሪፍ ነገር ነው። ከዚህም ውጪ በተለያየ መጽሐፎች ላይ ያነበብኩት ምንድን ነው፣ በተለየ በፔሬድ ወቅት በሲድር የሚታጠቡ ከሆነ ሴቶች ለማህፀም በር ካንሰር የመጋለጥ እድላቸው በጣም ዝቅተኛ ነው። በጣም ቢለውለው ነው። አሁን ዛሬ ላይ ክትባትም እየተሰጠ ነው። የማህፀም በር ካንሰር በጣም አስቸጋሪ ነው ከማለት አንጻር ክትባቱ ምንድን ነው ሌላ የሚፈጥረው ጉዳት አለ ወይ የሚለው ጥያቄ እንዳለ ሁኖ መከላከሉ ግን በጣም አስፈላጊ ነገር ነው። ዛሬ ልጆቻችን ላይ የተከሰተ ትልቅ ችግር ነው እና በዛ መታጠብ አንዱ ትልቁ ነገር ነው ማለት ነው። ሶስተኛ በዛ ሰዓት ቁርቁራ ሲድርን ማለት ነው፣ ፌጦ፣ ጨው መጠነኛ የሆነ ሎሚ ጨምሮ መዘብዘፍም አንድ ፔይንን ለመቀነስ ከሚጠቅሙ ጉዳዮች አንዱ ነው። ሌላው ግን ምንድን ነው? የጉሎ ዘይት፣ የጉሎ ዘይት ጉሎ በኦሮምኛ ቆቦ ነው የሚባለው። ጉሎ ምንድን ነው የሚል ጥያቄ እየተነሳ ስለሆነ በኦሮምኛ ቆቦ ነው የሚባለው፣ በእንግሊዝኛ ካስተር ነው፣ ካስተር ኦይል ማለት ነው። ካስተር ኦይልን ሆድ ላይ ከእምብርት በታች ያለውን ቦታ በአጠቃላይ ተቀብቶ፣ እምብርቱ ላይ ደግሞ ደረቅ ዝንጅብል ቁጭ አድርጎ በአሉሚኒየም ፎይል መሸፈን ማታ ማታ ወይም ቁርጠቱ ባለበት ሰዓት ቀጥ ነው የሚያደርገው። በነገራችን ላይ በጣም እየቆረጣት ከሆነ በእርግጠኝነት ተጠቀሙና ይህንን ኮሜንት ላይ ጻፉልን። ሴቶቻችን በጣም እየቆረጠ ሆድ ቁርጠቱ በጣም የባሰበት ሰዓት ላይ ይሄን አድርገው ፎይልድንም፣ ቁርጠቱ ወዲያ ነው ቀጥ የሚለው አውቶማቲክ ነው። ለምን እንደዚህ ሊሆን ቻለ የሚል ጥያቄ ተነሳ። ካስተር ኦይል ትልቁ ቆቦ የምንለው ተክል፣ እሱም የሀይር ዳይሜንሽን ነው። ለሁለት ከሚከፍሉ ተክሎች ውስጥ አንዱ ነው። ብሎኬጅ ሪሙቨር ነው። ማለት ብሎክ ያደረገን ነገር እንዳለ ሪሙቭ ያደርጋል። ለምሳሌ ሆስፒታል ላይ ኤክስሬይ ለማንሳት ቢፈለግ ማታ ካስተር ኦይል ትጠጣለህ እና ተብለህ ካስተር ኦይል ይሰጥሃል። ለምንድን ነው ማታውን ያስቀምጣል። ሲያስቀምጥ እዛ አጥንቶች መሀል ገብቶ እንዳይታይ ያደርግ የነበረውን ጮማ እንዳለ ስለሚያወጣው ነው ብሎኬጅን እንዳለ ሪሙቭ ያደርጋል። አሁን ሆድ ላይ ተቀብቶ? እንዲህ ሲሸፈን ከላይኛው ዳይሜንሽን ያለውን ማፀን አልፈርስ ያለውን በቀላሉ እንዲፈርስ ይጠቅማል ይረዳል። አንደኛ ይሄ ነው። ዝንጅብሉ የሸይጣን ተንኮሳ ካለ በጣም ይከላከላል። ደሰርድ ምንድነው አሉሚኒየሙ ስራሱ ምንድን